የፍንፍኔና በዙሪያ የሚገኙ ከተሞች አስተዳደር ወሰን በሚል ሰሞኑን የተወሰነው ውሳኔ የኦሮሞ ህዝብን ጥያቄ የሚመልስ ሳይሆን በህገ ወጥ መንገድ የተዘረፉ መሬቶችን እውቅና መስጠት አላማ ያደረገ ተግባር ነው ሲሉ በጉዳዩ ላይ አስተያየታቸውን የሰጡ የኦሮሞ ምሁራን አንጸውት ሰጥተው ገልጸዋል። የኦሮሞ አርሶ አደሮችን ህገ ወጥ በሆነ መንገድ አፈናቅሎ የተፈጸመው ህገ ወጥ መስፋፋት ህጋዊ መሰረትም ሆነ ፖለቲካዊ ተቀባይነት የለውም ያሉት ምሁራን ነው። የፍንፍኔ ከተማ አስተዳደር ወሰን በ1984 መሰረት መሆን እንዳለበትም አሳስበዋል። በፍንፍኔና በፍንፍኔ ዙሪያ የሚገኙ ከተሞች አስተዳደር ወሰንን በተመለከተ መንግስት ያስተላለፈው ውሳኔ አነጋጋሪ ሆኖ የቀጠለ ሲሆን ከተማዋ ቢያንስ ህገ መንግስቱ ከጸደቀበት ጊዜ ጀምሮ እስካሁን አሁን በህገ ወጥ መንገድ የሰፋችበት መሬት በአስተዳደር ወሰኗ ይርጋ መባሉ የህግ መሰረት የለውም፣ ህገ ወጥነትን ማበረታት ነው የሚሉት አስተያየት ሰጪዎቹ ከዚህ በተጨማሪም የኦሮሞ ህዝብ አንኳር ጥያቄዎች ውስጥ አንዱ የሆነውን ይህንን ጉዳይ በማናለብኝነት መወሰን መዘዙ የከፋ ይሆናል ሲሉ ስጋታቸውን ገልጸዋል። በአዲስ አበባ ከተማ መስፋፋት ጉዳይ ላይ ከዚህ ቀደም አስተያየታቸውን ሰጥተው የነበሩት የኢህአዴግ ዘመን መንግስት ባለስልጣናት የነበሩትና አሁን በስደት አሜሪካን ሀገር የሚገኙት አቶ ኤርሚያስ የከተማው የቆዳ ስፋት በደርግ ዘመን ሀያ አንድ ሺ ስኩር ኪሎ ሜትር ብቻ እንደነበረ በኦሮሞ ጥናትና ምርምር መድረክ ላይ በተደረገላቸው ግብዣ ላይ ቀርበው ጉዳዩን አብራርተዋል። ይሄ መጀመሪያው ላይ የመጀመሪያው ማስተር ፕላን ሲጠና በደርግ ጊዜ ነው ብያችኋለሁ። ለሁለት ዓመት ስራ ቆሞ፣ ሰርቪስ ቆሞ፣ ሁሉ ነገር ቆሞ ነው የተጠናው። በዛን ወቅት አዲስ አበባ የነበራት ስፋት 21 ሺህ ሄክታር ነበር የነበራት 21 ሺህ ሄክታር። በደንብ እንድትይዙልኝ እፈልጋለሁ። ማስተር ፕላኑ ሲጠና ግን የአዲስ አበባ 21000 ሄክታር ተቀይሮ 54000 ሄክታር ተደረገ። አዲስ አበባ በስንት ጥፋ አደገች? ሞር ዛን ደብል። አቶ ኤርሚያስ አክለው ኮተቤ፣ ካራ ቆሬ፣ ጅማ መንገድና አቃቂ እስከ 1994 ዓ.ም ተመረደ ድረስ በከተማ ስር ያልነበሩ መሆናቸውን አስረድተው አሁን ላይ ፍንፍኔ በከፍተኛ ደረጃ ያለ ገደብ ተስፋፍታ ወደ 527 ስኩዌር ኪሎ ሜትር ደርሳለችም ብለው ነበርም። ስለዚህ እንዳልኳችሁ እስከ 94 አመተ ምህረት ድረስ አሁን የጠቀስኩላችሁ ኮተቤ፣ አቃቂ፣ ጅማ፣ ካራቆሬ የምንላቸው አድሚኒስትሬሽናቸውን ከአዲስ አበባ ውጭ ነበር የነበረው። በ2017 እንደ አውሮፓውያኑ አቋጠር በአቶ ኩማ ደመቅሳ የሚመራው የከተማ አስተዳደር የከተማ አስተዳደር ወሰን በ1986 አዋጅ መሰረት ይፈጸም የሚል አቋም መያዙን ተከትሎ የኦሮሚያ ክልል ሀሳቡን ውድቅ አድርጎት ነበር። በወቅቱ የከተሞችና ቤቶች ልማት ቢሮ ምክትል ኃላፊ የነበሩትና የአሁኑ የኦሮሚያ ክልል ፕሬዝዳንት የነበሩት አቶ ሽመለስ አብዲሳ አዋጆ የኦሮሚያ ተሳትፎ የሌለበት የህግ ድጋፍ የሌለውና የክልሉን እንዲሁም የህዝቡን ጥቅም የማያስከብር በሚል እንደማይቀበሉት ተናግረው ነበር። የኢህአዴግ መንግስት ለውጥ እንዲያደርግ ያስገደደው የኦሮሞ ህዝብ አመፅ አንግቦት ከተነሳው አንኳር ጥያቄዎች ውስጥ አንዱ የፊንፊኔ ከተማ አስተዳደር ወሰን በህግ መሰረት ይወሰን የሚል ነው። ሆኖም ግን በኦሮሞ ህዝብ ትግልና መስዋዕትነት ስልጣን የያዙ ባለስልጣናት ቢኖሩም የኦሮሞ ህዝብ ጥያቄ ግን ዛሬም ድረስ ሳይመለስ እንደዚያው ተቀምጧልም የኦሮሞን ህዝብ ተጠቅመው ተላላኪው ነበርኩ ከሚሉት ህወሓት ጉያ ወጥተው ወደ ስልጣን የመጡት አቶ ሽመልስ ግን ዛሬ ላይ ሀሳባቸውን ቀይረዋል። አቶ ሽመልስ የአቋም ለውጥ አድርገው ከድሮ በብዙ እጥፍ የሚበልጥ ሰፊ መሬት ወደ ፊንፊኔ ከተማ የአስተዳደር ወሰን ውስጥ እንዲካለል ተስማምተው እጅ ለእጅ ተያይዘው ስምምነቱን አሳይተዋል። ይህም ጥያቄውን በማይረሳው ህዝብ ዘንድ የበለጠ ለትግል እንዲነሳሳና ከብልጽግና መንግስት ምንም አይነት ምላሽ መጠበቅ እንደሌለበት ማሳያ ሆኗል። የኦሮሞ ምሁራኖችና ሊሂቃንም ጉዳዩን አጥብቀው እየተቹትና እየተቃወሙት ይገኛሉ። የኦሮሞ ፌዴራላዊ ኮንግረስ አመራር የሆኑት አቶ ግርማ ጎተማ በፌስቡክ ገጻቸው በጻፉት ጽሁፍ ኦህዴድ በታሪኩ ለሁለተኛ ጊዜ በፊንፊኔ ላይ የኦሮሞ ህዝብ ጥቅምና መብት ተቃርኖ በመቆም ላይ ይገኛል ሲሉ ሀሳባቸውን አስፍረዋል። አክለውም የህዝብን ጥያቄ መንገድ አስተው ህዝብን ለማደናገር እየተደረገ ነው ያሉ ሲሆን ፊንፊኔ የኦሮሚያ ክልል አካል መሆኗን ያመላከቱት አቶ ግርማ በህገ መንግስቱ አግባብ ቢያንስ የፊንፊኔ አስተዳደር ወሰን ህገ መንግስቱ ከፀደቀበት ጊዜ ጋር ተመሳሳይ መሆን አለበት ሲሉም አክለዋል። ከዚህ ውጪ የኦሮሞ አርሶአደሮችን ህገ ወጥ በሆነ መንገድ አፈናቅሎ የተንሰራፋው ህገ ወጥ መስፋፋት ህጋዊ መሰረትም ሆነ ፖለቲካዊ ተቀባይነት የለውም ያሉት የኦፌኮ ሰው በመሆኑም የፊንፊኔ ከተማ አስተዳደር ወሰን ወደ ነበረበት ቦታ ተመልሶ የኦሮሚያ የባለቤትነት መብት በህገ መንግስቱ አንቀጽ 49 ንዑስ አንቀጽ አምስት መሰረት ሊረጋገጥ እንደሚገባም አክለዋል። በዚሁ ህገ መንግስታዊ ድንጋጌ መሰረት የአስተዳደር እና የገቢ መከፋፈል መብት ሊረጋገጥ ይገባል ሲሉም ጠቁመዋል። ሌላው በዚህ ጉዳይ ላይ ሀሳባቸውን የሰጡት የኦሮሞ ፌዴራላዊ ኮንግረስ የህዝብ ግንኙነት ኃላፊ የፌዴራሊዝምና የህገ መንግስት ተመራማሪ እጩ ዶክተር ሱልጣን ቃሲም በበኩላቸው ተደረገ የተባለው ስምምነት በምንም መልኩ የኦሮሞ ህዝብ ጥያቄ የሚመልስ እንዳልሆነ ገልጸው ይልቁንም በህገ መንግስቱ መሰረት የተዘረፉ መሬቶችን እውቅና መስጠት አላማ ያደረገ ተግባር ነው ሲሉም ገልጸዋል። የአገሪቱ ህገ መንግስት በረቀቀበት ጊዜ በተያዘው ቃለ ጉባኤ ላይ የኦሮሚያ ፊንፊኔ ባለቤትነት በግልጽ ተቀምጧል የሚሉት አቶ ሱልጣን ይህ መብት ግን በተጨባጭ እንዳይረጋገጥ የኦህዴድ ባለስልጣናት ሲሰሩ ቆይቷለን ብለዋል። በተመሳሳይ የአገሪቱ ህገ መንግስትም ሆነ ህገ መንግስቱ የወጣበት መንገድ ግልጽ ቢሆንም አሁንም ከሌላ ቡድን ጋር ሽርክና ውስጥ የገባው ኦህዴድ የፍንፍኔና የኦሮሚያ ልዩ ዞና አስተዳደር ወሰን በሚል ለሁለተኛ ጊዜ የህዝብን መብት አሳልፎ እየሰጠ መሆኑንም አክለው ተናግረዋል። ሌላኛው በዚህ ጉዳይ ላይ አስተያየታቸውን የሰጡት ዶክተር ደረጀ ሐዋስ በበኩላቸው የዛሬ ሰላሳ አመት ከነቤተሰቦቻቸው ተፈናቅለው ደብዛቸው ከተፋ በኋላ አሁን ደግሞ ሌላ መሬት ተጨምሮበት ለነጋዴዎች መልሶ ለመቸብቸብ የሚያስችል አዲስ ስልት ነው ሲሉ ውሳኔውን ተችተውታል። የቀድሞው የኦዴፓ የአሁኑ የብልጽግና ከፍተኛ ባለስልጣን የነበሩት ዶክተር ሚልኬ ሳቢ ደጋ በ በኩላቸው የፊንፊኔ ጉዳይ የመላው ኦሮሞ ህዝብ ጉዳይ እንደሆነ ገልጸው የፊንፊኔ ጉዳይ ተቃዋሚ የኦሮሞ ፖለቲካ ፓርቲዎችን ጨምሮ ህዝቡ ከዳር እስከ ዳር መክሮ መወሰን ያለበት ጉዳይ እንደሆነ ገልጸዋል። ከዚህ ውጪ የሆነ ቡድን በድብቅ ተዋይቼ ወስኝ አለሁ ማለት ተቀባይነት እንዳሌለውም አክለው ተናግረዋል። ዶክተር ሚልኬሳ ሚደጋ በዘመነ ኢህአዴግ ትልቁና አይነኬ ሆኖ የቆየው የኦሮሞ ህዝብ ጥያቄዎች ውስጥ አንዱ የነበረው የፊንፊኔ አዲስ አበባ ጉዳይ እስከዛሬ በወጥነት መፍትሄ ሳያገኝ ቆይቷል። ከደርግ መንግስት ውድቀት ማግስት በተደረገ ሽግግር ጊዜ ራሷን የቻለች ክልል ተደርጋ የነበረችው ፊንፊኔ በከተማ አስተዳደር ተዋቅራ የኦሮሚያ ክልል ዋና ከተማና የፌዴራሉ መንግስት መቀመጫ ተደርጋ እስከዛሬ ቆይታለች። የኦሮሚያ ክልል መቀመጫነቷ ቀርቶ የኦሮሚያ ክልል ዋና ከተማ አዳማ እንዲሆን ተወስኖ በነበረበት ወቅት በመላው ሀገሪቱ በሚገኙ ዩኒቨርሲቲዎች ውስጥ የኦሮሞ ተማሪዎች ባሰሙት ተቃውሞና በሀገሪቱ በተለይም በኦሮሚያ የተለያዩ ቦታዎች ላይ በተደረገ የተቃውሞ ሰልፎች ላይ የብዙ ወጣቶች ነፍስ ከጠፋና ብዙሀኑ የዩኒቨርሲቲ ተማሪዎች ሁከት አንስታችኋል በሚል ከትምህርት ገበታቸው ከተባረሩ በኋላ የተቀሩትም እስር ቤት እንዲታጎሩ ከተደረገ በኋላ አዳማ ላይ ቤተ መንግስት ተገንብቶ ካለቀ በኋላም ዳግም ፍንፍኔ የኦሮሚያ ዋና ከተማ መሆኗ በድጋሚ ጸንቶ የቆየና እስከ ዛሬም የዘለቀ ጉዳይ ነው። በ2014 15 የቄሮ ተቃውሞ ዳግም ከአዲስ አበባ ማስፋፋት ፕሮጀክት ማስተር ፕላን ጋር ተያይዞ እስከተነሳበት ጊዜ ድረስ የቆየ ቢሆንም የማስተር ፕላኑ ተቃውሞ እስከ ሁለተኛ ኢህአዴግ ስርዓት ለውጥ ድረስ የቀጠለ ትግልን ወልዶ እስከ ዛሬ ደርሷል። የዛሬዎቹ የብልጽግና አስተዳደርና መንግስታቸው የትላንቱ የኢህአዴግ ቶባ ባለስልጣናት ዛሬ ለአዲስ አበባ ጉዳይ መፍትሄ ሰጥተናል የሚሉት ጉዳይ ምናልባት በስልጣናቸው ላይ ሌላ ስጋት ሌላ አደጋ ደቅነው ይሆን? ይህንን የምንመለከተው ይሆናል። የዛሬው ፕሮግራማችንን